ለኢየሱስ ይሁን አሜን። የጌታ ጸጋና ሰላም ቸርነትና ምሕረት በሁላችሁ ላይ ይሁን አሜን። ያው ምስጋና ክፍል አስራ ሦስትን መዝሙረ ዳዊት ምዕራፍ አምሳ ቁጥር ሀያ ሦስት እንዲህ ይላል። በኢየሱስም አነባለሁ። ምስጋና የሚሰዋ ያከብረኛል። አሜን። የእግዚአብሔር ማዳን ለእርሱ የማሳይበት መንገድ ከዚያ አለ ይላል። አሜን። አሌሎያ

ከጥላቶቼም እድናለሁ። ምስጋና የሚገባው ጌታ እንመረከክለታለን። ስግደት ለሚገባው ጌታ እንመረከካለን። ክብር ለሚገባው ጌታ ክብር እንሰጣለን። እርሱም ኢየሱስ ነው። ክብር የሚገባው ኢየሱስ ነው። ማካቶ በሰማይ በምድር ክብር ለአንተ ይሁን። ውዳሴ ለአንተ ይሁን። ምስጋና ለአንተ ይሁን፣ ይሁን። አሜን! ኢየሱስ ለዘላለም ጌታ ነው። አሜን፣ አሜን፣ አሜን። ክብር ለኢየሱስ ሲሆን፣ አሜን። ይህን ጌታ በጭብጨባ እና እናከብረዋለን። ኢየሱስ ያድናል። አሜን። ከነልቅ እጅግ የተወደደ አባቴ ይሻላል።